እንግዲህ ዛሬ ብሩኬ ያልተጠበቀ ነገር ያልተጠበቀ ከባድ ሰፕራይዝ ስጦታ እንግዲህ እንግዲህ የእውነት በጣም ሰው እንዲ ሲሰርቶ ሲጠነክር፣ እንዲ ሰው ሲጨምር ደስ የሚለው የሚያስደስተው እንግዲህ የለም ብዬ አላስብም። አሰላም አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናቸው? ሰላም ናችሁ? ሰላም ናችሁ? በዚህ የምትረሳቸው ዘሌ ላይ ሰላም ሰላም፣ ክርስቲያናቶች እንዴት ናችሁ ባላችሁ ከላይ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን እላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማስቀመጥ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁ በመግለጽ ቤተሰብ ሁኑ ተቀላቀሉ ማለት ነው። እንግዲህ ዛሬ ደስ ደስ ደስ ደስ ደስ የሚል ነገር የመጣሁት በጉጉት ስንጠብቀው የነበረው ብሩኬ ማለት ነው እንግዲህ መኪና ማለት ነው። ቶሎ ቢያማችሁ ቶሎ በፍጥነት ማይድረስ አይደርስም። የሆነ ችግር ቢያጋጥማችሁ ቶሎ አይደርስም። ግን የራስ ነገር ካለ የራስ ነገር ካለ የፈለጋችሁት ቦታ የፈለጋችሁ በሌሊት ይሁን በጨለማ ይሁን በማታ ይሁን መኪናችሁን አስነስታችሁ የፈለጋችሁ ቦታ መድረስ ትችላላችሁ ማለት ነው። ግን ቤት ውስጥ ወላይ ከሁሉም ነገር ማለት ነው አንደኛ ቤት ነው ዋና ቤት ነው። ወሳኝ ነገር ማለት ነው፣ ቤት ከሌለ መኪና ምንም አያደርግም። ከዛ በኋላ መኪና ነው ማለት ነው። እና በጣም ደስ ይላል ብሩክ ማለት ነው። እውነት እኛም ከአልምዬ የበለጠ ደስ ብሎናል። በነገራችን ላይ ማለት ነው ተናግረሃል፣ እኔ አንድ ነገር ይሻለው ብለሃል። እውነት ነው አንድ ነገር አንድ የስራ መፍትሄ ያስግ ማለት ነው እስካሁን በታክሲ ያወጣችሁት ነገር እናንተ ታውቃላችሁ ማለት ነው። እሱም ኢትዮጵያ ውስጥ እሱም በአሁኑ ጊዜ ማለት ነው ብዙ ነገር ነው የሚወጣው ኢትዮጵያ ውስጥ ታክሲ ማለት ነው። ለማንኛው ወላሂ ወላሂ ለማንኛውም በጣም ደስ ብሎኛል። ደስታዬን ልነግራችሁ አልችልም። እንግዲህ ሚፍታ ደግሞ ትናንትና ሚፍታ ስሙን ረሳሁት ባለፊት ሲጠራ ሰምቼ ማለት ነው ግን አቆ ነበር። ወላሂ ምን እንደ ቪዲዮ ከሰራ ስለቆየ ጠብቶብኝ ነው ማለት ነው። አፍሪካ ወንድማችን ደግሞ እናመሰግናለን። በጣም ጥሩ ወንድማችን፣ ቀን ወንድማችን፣ ሰው ምታበረታታ ጥንታዊ ዩቱበር ነው ማለት ነው። በጣም እናመሰግናለን እና አንምዬ ደግሞ እንግዲህ ብሩኬን መኪናው ገዝቶ አበባ ሚሰው እየጠበቃት ነው። አንሚዬ ደግሞ ሚፍታል ያመጣት ሄደ አይኗን ምናምን አስራት እንግዲህ ሰፕራይዝ ማለት ነው። እንግዲህ እኔ በሳቅ ነው የሞትኩት ማለት ነው። ጨንቋት እስከ ስታውቀው ድረስ ጨንቋት በቃ አበደች እንዴት እንደሆነች አይታችዋል ማለት ነው። የሰው ደስት የሚያስደስተው እንዲህ ነው እላቸዋለሁ። በጣም ደስ ብሎናል። በነገራችን ብሮኬት ተናግረዋል፣ እናቴን ደግሞ ብለዋል። ብሮኬት እናቱ በጣም ነው የሚወደው፣ ያ ሁሉም ሰው ይወዳል። ያለው ክብር የተለየ ነው! አዎ! ይሄ ሁሉም ዋናው ከእናት ነው! ከእናትና ከአባት ምርቃት ነው! የሚመጣው ማለት ነው እንግዲህ፣ እናቴንም ሰፕራይዝ አረጋታለው፣ ሂጂ ጾም ሲፈታ እዛ ነው ሚሄደው አሸራሸራት አለው ወዲህ ወዲህ አረጋታለው ብሎ ስለ እናቱን ገልጸዋል ማለት ነው። እናቱ ማለት ነው አይለያችሁ አላ በሰላም ያገናኛችሁ ከእናትም ጋቡ ብዬ ማለት ነው። እውነት በጣም ደስ ብሎናል። ሌላም ደግሞ ከዚህ የበለጠ ከዚህ ከዚህ የበለጠ ደግሞ እያህን ጊዜ ደግሞ ገጽታ ችግር አይነት እንድታረጋት ሁለታችሁም ተራ በተራ በተስፋ እንጠብቃለን ማለት ነው። የሰው ልጅ ሰርተው ጠንካራ ሆኖ እንዲለውጥ ሲያመጣ ለውጥ ላይ ሲወልቅ በጣም ደስ ይላል ማለት ነው። እንግዲህ የሰው ደስታ የማያስደስተው አለ ብዬ አላስብም። እናንተ ደግሞ በጣም ብቀና ሰው። ሴት ልጅ ክብር ያለ የሴት ልጅ መውደድ ያለ እንጃ ልነግር አንችልም ማለት ነው። ማሻላ ነው፣ ማሻላ ነው። እውነት ያለ ደስታ ያለ ፍቅር ማለት ነው። እንጃ ይበዛል ማለት ነው። አላቅም፣ ብቻ በጣም ደስተኛ ነን ማለት አንተ ብሰራቸውን ስራ የምታረቃቸው የሴት ልጅ ክብር የሴት ልጅ ያላትን ነገር ፍላጎት የምታውቀው ነገር የሚሰራበት ስራ ሁሉም እኛ በጣም ደስተኛ ነን። ብሩክዬ እውነት በጣም ደስ ብሎና፣ መብሮክ መብሮክ መብሮክ ብለናል። እውነት እንኳን እንኳን ደስ አለ። በድጋሚ እንኳን ደስ አለ። በሌላም ነገር ደግሞ እንጠብቃለን። ይሄ መኪና ምንድናት ደግሞ? ሌላ ነገር ደግሞ እንጠብቃለን። በደስታ ደግሞ ቀዝ ያላችሁ መኪናችሁን ስታስነሱ፣ ስንስብ ቀዝ ያላችሁ ማለት ነው። በርካታ ደግሞ ነጭ ሮዝ ያለው መኪናውን ማለት ነው። ከነዚህም አካ አሁን ዘመናዊ ተቻ ተላክ በጣም ነው ደስ ያላት። በእውነት የሰው ልጅ እውነት ልፋቱ በአንድ ነገር ሲወርቅ ይህ መኪና እንግዲህ ሁሌ ላይ ዱባይ የሚሄደ ጊዜ ማለት ነው። ደግሞ መኪናዋ ስታምር ምርጥ የሆነች ጀለሲ ነው ያለው። ጀለሲ ነው እናንተ የስምም ጀለሲ መኪና አለ ጉድ እኮ ነው። አሁን በጣም ነው የምታምረው። አበባ ደግሞ ሰጣት። አበባው ሲሰጥ ደግሞ ተንበርክካ ስጠኝ ያለችው እሱ እንዳለ ትዕዛዝ የሴት ልጅ ክብር ያለው ተንበርክኮ ነው የሰጣት ማለት ነው። እውነቴ ነው የምለችው። ብሩኬ በነገራችን ላይ ወላሂ ሁሉም ሰው ይወድሃል የሰው ፍቅር አለ። ካልሚዬ ብቻ ተጠንቀቂ እንዳይጠልፉብ ብዬ ልጅ ማለት ነው እንግዲህ አሁንም መኪና ተገዝተዋል። አትቻሉም አትቻዩም አትቻዩ ማለት ነው እንግዲህ ከፊታቸው ያለ እንዴት እንደሆነች አያቸው። በጣም ነው ደስ ያላት የኔ ጨረቃ ማለት ነው። ጨረቃ እየጨረቃ የኔ ጨረቃ ማለት ነው እና ሚፍታ ደግሞ ከልብ እና መሰግናለን። ያው እሱ ምንም የጠፋብኝ ጠፍታል። ቪዲዮን መስራት ጠፍታ ነበረ። እንግዲህ አሁን መጣሃል ማለት ነው በትኩስ በጥሩ ነገር መጣር ጓደኝነት ደግሞ ደስ ይላል። እንደዚህ ጓደኛ ለጓደኛ ሆናችሁ እንደዚህ አይነት ስሜት እንደዚህ አይነት ሰፕራይዝ ስታደርጉት ብዙ ደስ ይላል ማለት ነው። አንተን በጣም ነው የምናመሰግነ በጣም ነው እናመሰግናለን ማለት ነው። ምክንያቱም ይሄ ያልተጠበቀ ሰፕራይዝ ነው ማለት ነው። ማንም ያንጠበቀው ነገር ነው እንግዲህ ብሩክዬ፣ እውነት በጣም ደስ ብሎኛል። በሌላ ነገር ደግሞ እንድደርስ በሌላ ደረጃ እንድትደርስ ላይ ያድርግህ ማለት ነው። ጸልይ፣ ጸልይ ጠዋት እና ማታ ጸልይ ማለት ነው። የሀሳብህን እያደርሰሃል ማለት ነው። የእናትህ ምርቃት እንግዲህ ብዙ ደረጃ ያደርሰሃል ማለት ነው። እንግዲህ ቤተሰቦች ከወደዳችሁ ሼር ላይክ ያረጋችሁ እንደ ሀሳብ አስተያየታችሁ ኮሜን ላይ ያስቀመጣችሁ ቤተሰብ ሆኖ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን።